እንቅልፍ ላይ ሆነው አንጀቶን የሚያጸዳው አስማተኛ የምሽት ልማድ፣ አራት ቀላልና ተፈጥሯዊ መፍትሄዎች። ጤናዎ ከአንጀቶ ይጀምራል። በየቀኑ የሆድ መነፋት፣ ድካምና የሆድ ድርቀት ይሰማዎታል? በሰውነቶ ውስጥ እስከ 1.8 ኪሎ ግራም የሚደርስ የቆሻሻ ክምችትን ሊኖር ይችላል። እነዚህ መርዛማ ክምችቶች ስሜቶን እንቅልፍዎንና አጠቃላይ ጤናውን እያበላሹ ነው። መልካም ዜና ግን አለን። ዛሬ በእንቅልፍ ወቅት አንጀትዎን የሚያጸዱና የምግብ መፈጨት ስርዓትዎን ወደ ተሻለ ደረጃ የሚያደርሱ አራት ተፈጥሯዊ፣ ሳይንሳዊ መሠረት ያላቸው ዘዴዎችን እናሳያችኋለን። እነዚህ ዘዴዎች ውድ የሆኑ ማጽጃዎችን ከመጠቀም በተሻለ ፍጥነትና በብቃት ይሰራሉ። በዚህ ቪዲዮ ውስጥ የምታገኙት አንደኛ የተልባ ዘር ሻይ የተፈጥሮ አንጀት መጥረጊያ እንዴት እንደሚዘጋጅ ሁለተኛ ሎሚና እንቅስቃሴ የምግብ መፈጨት ስርዓትዎን ጠዋት ላይ እንዴት ማስነሳት እንደሚችሉ ሶስተኛ የወይራ ዘይትና ቺያ ሲድ አራተኛ የደረቀ ፕሪም ጭማቂ ተፈጥሮ የሰጠችን እጅግ ውጤታማ የሆድ ማለስለሻ ቆሻሻን ማስወገድ ሲጀምሩ ጉልበቶ እንዴት እንደሚጨምር፣ ቆዳዎ እንደሚጠራና ስሜቶ እንደሚረጋጋ እራሶ ይገረማሉ። ቪዲዮን አሁኑን ይመልከቱና ከዛሬ ጀምሮ የዕለት ተዕለት የምግብ አለመፈጨት፣ ምቾት ማጣት ያብቃ። ሆዶ ተነፍተዋል፣ ምቾት ማጣት ይሰማውታል። እናም ያለማቋረጥ አቋረጥ የሆድ ድርቀት እየተቸገሩ ነው። በየማለዳው ክብደትና ድካም እየተሰማዎት ይነሳሉ። እናም የምግብ መፈጨት ስርዓቶ ለምን ደካማ እንደሆነ ያስባሉ። ወጥ ቤት ውስጥ ሊኖሩ በሚችሉ ግብአቶች በመጠቀም የጨጓራ ትራክት ጤናውን በጥቂት ቀናት ውስጥ ሊለውጥ የሚችል ቀላል ተፈጥሯዊ መፍትሄ እንዳለ ብንነግሮትስ? አብረውን ይቆዩ፣ ምክንያቱም ዛሬ እርሶ ሲሞክሯቸው ከነበሩ ውድ ምርቶች በበለጠ ፍጥነትና ውጤታማ በሆነ መንገድ የሚሰሩ አራት ኃይለኛ በጊዜ የተፈተኑ ዘዴዎችን ያገኛሉ። ለረጅም ጊዜ ዕድሜያቸው ከ50 ዓመት በላይ የሆኑ በሚሊዮን የሚቆጠሩ ሰዎች በዕድሜ ከፍ እያሉ ሲሄዱ በምግብ መፈጨት ችግር በዝምታ ሲሰቃዩ ቆይተዋል። መደበኛ ያልሆነ የአንጀት እንቅስቃሴ የማያቋርጥ የሆድ መነፋት፣ እፍረት። እናም እነዚህን ሁሉ መርዛማ ንጥረ ነገሮች በሰውነትዎ ላይ ምን ጉዳት እያደረሱ እንደሆነ ያውቃሉ። የአንጀት ጤናዎ አስፈላጊነት ብዙ ሰዎች የማያውቁት ነገር ይሁና፣ የአንጀት ጤናዎ አጠቃላይ ደህንነትዎ መሰረት ነው፣ እናም ሲጎዳ ሌላው ሁሉ ይጎዳል። ጥናቶች እንደሚያሳዩት ከአስር ሰዎች መካከል ሰባት ያህሉ በአንጀት ውስጥ እስከ 1.8 ኪሎ ግራም የሚደርስ የቆሻሻ ቁስ አካል ያከማቻሉ። ይህ ምቾት መንሳት ብቻ አይደለም፣ አደገኛም ነው። እነዚህ የተጠራቀሙ የቆሻሻ ውጤቶች በአንጀት ግድግዳው ላይ ሽፋን ይፈጥራሉ፣ መርዛማ ንጥረ ነገሮችን በቀጥታ ወደ ደም ውስጥ ያስገባሉ። እናም ከስሜቶ እስከ እንቅልፍ ጥራቶ ድረስ ሁሉንም ነገር ሊነኩ በሚችሉ ጎጂ ንጥረ ነገሮች ውስጥ ይሞላሉ። አንጀቶ ብዙውን ጊዜ ሁለተኛ አእምሮ ነው ተብሎ ይጠራል፣ ናም ለዚህም ምክንያት አለው። የአንጀት ጤናና ስሜቶ። የሰውነቶ 95% ያህል የሴሮቶኒን የደስታ ሆርሞን የሚመረተው በአንጀት ውስጥ ነው። የምግብ መፈጨት ስርዓቶ በቆሻሻና በመርዛማ ንጥረ ነገሮች ሲዘጋ የሴሮቶኒን ምርቶ በእጅጉ ይቀንሳል። ይህም ጭንቀትን፣ ድብርትና በአግባቡ መተኛት አለመቻል እንዲሰማው ያደርጋል። የሆድ ድርቀት የሚቋቋሙ ብዙ ሰዎች በስሜት መለዋወጥ፣ በእንቅልፍ እጦትና የማያቋርጥ የጤና መጎዳት ስሜት የሚሰቃዩት ለምን እንደሆነ ይህ ያብራራል። ከእያንዳንዱ ምግብ በኋላ ክብደትና ድካም እንዲሰማዎት የሚያደርግ ደካማ የምግብ መፈጨት የስሜት ችግር በቀን ውስጥ ድካም የሚተዉ የእንቅልፍ መዛባትና ምንም ያህል ቢበሉ ሰውነቶ የሚያስፈልገውን ምግብ የማያገኝ የሚመስል የማያቋርጥ ስሜት ሊያጋጥሞት ይችላሉ። አራት ምርጥ ተፈጥሯዊ መፍትሄዎች የአንጀት ስርዓቶን ሙሉ በሙሉ ለማጽዳት የሆድ ድርቀትን ለማስወገድና የምግብ መፈጨት ጤናውን ወደ ምርጥ አሰራር ለመመለስ የሚረዱ አራት ተፈጥሯዊ በሳይንስ የተደገፉ መፍትሄዎች አሉ። እነዚህም ውድ ወይም ውስብስብ ሂደቶች አይደሉም። ለብዙ ትውልዶች ጥቅም ላይ ውለዋል፣ አሁን በዘመናዊ ምርምር እየተረጋገጡ ያሉ ቀላል ተደራሽ መፍትሄዎች ናቸው። አንደኛ፣ የተልባ ሻይ። ተልባ ሻይ የተፈጥሮ ለስላሳ የአንጀት ማጽጃ ነው። የተልባ ዘሮች እጅግ በጣም በብዙ የሚሟሟ ፋይበር የበለጸጉ ናቸው። ይህም የምግብ መፈጨት ትቦውን እንደ ለስላሳ መጥረጊያ ሆኖ ያጸዳል። ምሽት ላይ የተልባ ዘር ሻይ ሲጠጡ ቆሻሻን በስርዓቶ ውስጥ በብቃት ለማንቀሳቀስ የሚያስፈልገውን እርጥበትና ፋይበር ለሰውነቶ እየሰጡ ነው። የተልባ ዘሮች ውስጥ ያለው የሚሟሟ ፋይበር ጄሊ የሚመስል ንጥረ ነገር ይፈጥራል። ይህም የተከማቸውን ቆሻሻና መርዛማ ንጥረ ነገሮች ለመሰብሰብ ይረዳል እናም በተፈጥሯዊ መንገድ በቀላሉ እንዲወገድ ያደርጋል። ይህንን ኃይለኛ የማጽጃ ሻይ እንዴት ማዘጋጀት እንደሚቻል እነሆ። አንድ የሾርባ ማንኪያ ተልባ ይውሰዱና ሁለት ኩባያ በሚፈላ ውሃ ውስጥ ይጨምሩ። ውሃው ትንሽ ወፍራምና ጄሊ እስኪሆን ድረስ ከ10 እስከ 15 ደቂቃዎች ያህል እንዲንተከተክ ያድርጉ። ፈሳሹን ከመተኛቶ በፊት ሙቁን ይጠጡት። ጊዜው በጣም አስፈላጊ ነው ምክንያቱም የምግብ መፈጨት ስርዓትዎን አብዛኛውን የመጠገንና የማጽዳት ስራውን የሚያከናውነው በእንቅልፍ ወቅት ነው። ሁለተኛ፣ ሎሚ ውሃና መለስተኛ አካላዊ እንቅስቃሴ። ብዙ በሆድ ድርቀት የሚሰቃዩ ሰዎች ቁጭ ብለው ብዙ ጊዜ የሚያሳልፉና መንቀሳቀስ የማይችሉ ናቸው። ስንራመድና የእግር ጡንቻዎቻችን ስናንቀሳቀስ የሆድ አካባቢን በተፈጥሮ እናሽበታለን መላውን አንጀት በማነቃቃትና እንቅስቃሴን እናበረታታለን። ቀንዎን የሚጀምሩት በትልቅ ብርጭቆ ሞቅ ያለ ውሃ ከግማሽ ሎሚ ጭማቂ ጋር በመቀላቀል ነው። ሞቅ ያለ ውሃ የምግብ መፈጨት ስርዓትዎን ለማንቀሳቀስ የሚረዳ ሲሆን፣ ሎሚ ደግሞ የምግብ መፈጨት የሚያነቃቁ ተፈጥሯዊ ቫይታሚን ሲ እና ሲትሪክ አሲድ ይሰጣል። የሎሚ ውሃ ከጠጡ በኋላ ከ15 እስከ 20 ደቂቃዎች የእግር ጉዞ ያድርጉ የእግር ጉዞ መለስተኛ እንቅስቃሴ በአንጀት ትቦ ላይ ተፈጥሯዊ የማሳጅ ውጤት ይፈጥራል ይህም በተለያዩ የኮሎኖ ኩርባዎችና ኪሶች ውስጥ ተጣብቆ ሊሆን የሚችሉ ቆሻሻዎችን ለማንቀሳቀስ ይረዳል ሶስተኛ የወይራ ዘይትና ቺያ ሲድ የወይራ ዘይት ለዘመናት የታወቁ መለስተኛ የሆድ ማለሳለሻ ባህሪያት አሉት። በቺያ ዘሮች ውስጥ ከሚገኙት ኦሜጋ ስሪ ፋቲ አሲዶችና ፋይበር ጋር ሲዋሃድ አንጀቶን የሚቀባና ለጤናው ማስወገድ የሚያስፈልገውን ኃይለኛ ጥምረት ይፈጥራል። አንድ የሻይ ማንኪያ ጥራት ያለው ንጹህ የወይራ ዘይት ይውሰዱና ቢያንስ ለ15 ደቂቃዎች በውኃ ውስጥ ከታጠበ አንድ የሾርባ ማንኪያ ቺያ ዘሮች ጋር ይቀላቅሉት። ቺያ ዘሮች ለመዋጥ ቀላል የሆነ ጄል የሚመስል ወጥነት ይፈጥራሉ። ይህን ድብልቅ ምሽት ላይ ከመተኛቶ አንድ ሰዓት በፊት ይመገቡ። ዘይቶቹ ቆሻሻን በቀላሉ እንዲንቀሳቀስ በማድረግ የአንጀት ግድግዳውን ለመቀባት ይረዳሉ። የቺያ ዘሮች ፋይበር ደግሞ የተከማቸውን ቅሪት ለማጽዳት ይረዳል። አራተኛ የፕሪም ጭማቂ በጣም ውጤታማ የተፈጥሮ የሆድ ማለስለሻ ነው። ፕሪም ፋይበር ሶርቢቶልና በተለይ የሆድ ድርቀትና የአንጀት ማጽዳት ኢላማ የሚያደርግ ልዩ ተፈጥሯዊ ውህዶች አሏቸው። ውጤታማ የሆነ የፕሪም ጭማቂ ማጽጃ ለማዘጋጀት ከስድስት እስከ ስምንት ፕሪም በሁለት ኩባያ ሞቅ ባለ ውሃ ውስጥ ዘፍዝፈው ለአንድ ሌሊት ያሳድሩት። ጠዋት ላይ ፕሪሞቹን ከተዘፈዘፉበት ውሃ ጋር እስከሚነሰልስ ድረስ ይፍጩት። ይህንን ድብልቅ ምሽት ላይ በባዶ ሆድ ይጠጡት። በፕሪም ውስጥ ያሉት ተፈጥሯዊ ስኳር በተለይም ሶርቢቶል ውሃ ወደ አንጀት ይስባል፣ ቆሻሻን ለማለስለስ፣ የአንጀት እንቅስቃሴን ያበረታታል። ሊወገዱ የሚገቡ ወሳኝ ስህተቶች። የአንጀት ስርዓቶን ለማጽዳት በሚሞክሩበት ጊዜ ሊያስወግዷቸው የሚገቡ ወሳኝ ስህተቶች እንካራ ኬሚካላዊ የሆድ ማለስለሻ ለረጅም ጊዜ ለመጠቀም አይሞክሩ፣ ምክንያቱም እነዚህ ተፈጥሯዊ የምግብ መፍጨት ምላሾችን ሊጎዳና ከጊዜ በኋላ የሆድ ድርቀት ሊያባብስ ይችላል። ብዙ ጠንካራ የሆድ ማለስለሻ ምግቦች በአንድ ጊዜ ከመቀላቀል ይቆጠቡ፣ ምክንያቱም ይህ ቁርጠትና የምግብ መፍጨት መረበሽ ሊያስከትል ይችላል። እናም ከሁሉም በላይ ደግሞ ለመጸዳዳት ያለውን የሰውነት ምልክት ችላ አይበሉ፣ ምክንያቱም ይህ አንጀቱን ቆሻሻን ከሚያስፈልገው በላይ ረዘም ላለ ጊዜ እንዲዝ ያሰለጥነዋል። የአፈጻጸም አስፈላጊ ምክሮች፤ እርጥበት ወሳኝ ነው። ለእነዚህ ዘዴዎች ሁሉ በብቃት ለመስራት በቂ ውሃ መጠጣት ፍጹም ወሳኝ ነው። ቢያንስ ስምንት ብርጭቆ ንጹህ ውሃ በቀን ለመጠጣት ይሞክሩ። የምግብ ጊዜ ትልቁን ምግብ ቀድሞ ብሉ። የምግብ መፈጨት ስርዓትዎ ጠንካራ በሚሆንበት ጊዜ ለመመገብ ይሞክሩ። ናም የምሽት ምግቦችን ቀላልና በቀላሉ የሚፈጩ ያድርጉ። ትዕግስትና ወጥነት የአንጀት ጤናዎ በአንድ ጀምበር አልተበላሸም፣ ናም በአንድ ጀምበር አይመለስም። ቁልፉ ወጥነትና ትዕግስት ነው። እነዚህ አራት ዘዴዎች ሙሉ በሙሉ ተፈጥሯዊ ተመጣጣኝና ለሁሉም ሰው በቀላል የሚገኙ ናቸው። አንጀቶ ንጹሕና በአግባቡ እየሰራ ሲሆን የኃይል መጠን በከፍተኛ ሁኔታ ይጨምራል፣ ቆዳው ይጸዳል፣ ስሜቶ ይረጋጋል፣ እንቅልፎ ይሻሻላል፣ እናም አጠቃላይ የጤና ስሜቶ ይመለሳል። እነዚህን ቀላልና ኃይለኛ የተፈጥሮ መፍትሄዎች ዛሬውኑ ይሞክሩና ምቾት ያለው መደበኛ የምግብ መፈጨትና ንጹሕ ከጤናማ የአንጀት ስርዓት የሚወጣውን ኃይል እንደገና ያግኙ። ይህንን ቪዲዮ ጠቃሚ ሆኖ ካገኙት ላይክ ማድረግዎን አይርሱ። ይህን መረጃ ለሚያስፈልገው ሰው ያጋሩ። የደውል ምልክቷን በመጫን ሰብስክራይብ ያድርጉ። ይህን ልማድ የሚሞክሩ ከሆነ ኮሜንት ላይ ይንገሩን።